የሆርሞን መዛባት እና መሃንነት የሆርሞን መዛባት የመራባት ችግር ሊያስከትል ይችላል? የሆርሞኖች መዛባት በሴቶች እና በወንዶች ላይ የመካንነት ዋነኛ መንስኤ ነው፣ ነገር ግን ብዙ ጊዜ በአኗኗር ለውጦች እና መድኃኒቶች ሊታከም ይችላል። በሴቶች ውስጥ የሆርሞን መዛባት እንደ ፒሲኦኤስ ያሉ የኦቭላቶሪ እክሎች መደበኛውን የእንቁላል እጢን ሊያውኩ ይችላሉ፣ ይህም ለመፀነስ አስቸጋሪ ያደርገዋል። አጭር የሉተል ደረጃ፣ ዝቅተኛ ፕሮጄስትሮን መጠን በወር አበባ ዑደት ሁለተኛ አጋማሽ ላይ ይከሰታል፣ ይህም በቂ ያልሆነ የማህፀን ሽፋን ይፈጥራል እና የዳበረ እንቁላል መትከልን ይከላከላል። ልዩ የሆርሞን መዛባት፣ ዝቅተኛ ፊስርና ዋህ የእንቁላል ተግባር እና እንቁላል ላይ ተጽዕኖ ያሳድራሉ። ሃይፐርፕሮላኪኒሚያ፣ ተጨማሪ ፕላላቲን የወር አበባ ዑደትን እና እንቁላልን ሊያበላሽ ይችላል። በወንዶች ውስጥ የሆርሞን መዛባት ዝቅተኛ ቴስቶስትሮን፣ ሆርሞን የወንድ የዘር ፍሬን ስለሚጎዳ የወንዱ የዘር ፍሬን፣ ጥራትን እና እንቅስቃሴን ይቀንሳል። ሌሎች የሆርሞን መዛባት፣ ፕሮላቲን፣ ኢንሱሊን እና ታይሮይድ ሆርሞን አለመመጣጠም በተዘዋዋሪ የወንድ የዘር ፍሬን ማምረት እና ተግባር ላይ ተጽዕኖ ሊያሳድር ይችላል። የሆርሞን መዛባት ዋና መንስኤዎች ምንድን ናቸው? ሥር የሰደደ ውጥረት፣ ደካማ አመጋገብ፣ እና የተመጣጠነ ምግብ፣ የጄኔቲክ ቅድመ ዝንባሌ፣ የህክምና ሁኔታዎች፣ እርጅና እና የአኗኗር ዘይቤዎች ምርጫዎች። የሆርሞን መዛባት ምልክቶች፦ መደበኛ ያልሆነ ወይም የማይገኝ የወር አበባ ዑደት፣ የክብደት መለዋወጥ፣ ብጉር ወይም የቆዳ ለውጦች፣ ከመጠን በላይ የፀጉር እድገት፣ ድካም እና የእንቅልፍ መዛባት፣ የስሜት መለዋወጥ፣ መሃንነት፣ የወሲብ ፍላጎት መቀነስ። የሆርሞን መዛባት እና መሃንነት ምርመራ፣ የሆርሞን መጠንን ለመለካት የሆርሞን ምርመራ ከደም ምርመራዎች ጋር ይመከራል። የሆርሞን መዛባት እና መሃንነት ህክምናዎች፣ አንዴ ዶክተርዎ የሆርሞን መዛባት አይነትን ካወቀ በኋላ ህክምና እንደ መድኃኒት፣ ያኗኗር ለውጥ ወይም ህክምና ይመከራል። የትኛውን ዶክተር ማማከር ነው? በኢትዮጵያ ምርጥ የወሊድ ሆስፒታል አማክር አዲስ አበባ ውስጥ በሚገኘው የወሊድ ክሊኒኮች የመራቢያ ኢንዶክሪኖሎጂስት ወይም የመራባት ስፔሻሊስት ያግኙ። ቴሪ ከና ዋይክ ሴር ኮሜንት ለበለጠ አስደሳች ቪዲዮዎች የዩትዩብ ቻናላችንን ይመዝገቡ።